ይህንን መርሃ ግብር በእውነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። በእውነት ሁላችሁም የአለት ተከታታዩ ቻናሉን ለማገዝ ሁል ጊዜ ሳሰለችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንዲሁም ሐሳብ አስተያየታችሁን ጭምር እንድታስቀምጡልን ስል በትህትና እናሳውቃለን። ከዚህም በተጨማሪ የየዕለቱ ገድላት፣ ስንክሳር ሁል ጊዜ ስለምንለቅ በቻናላችን በመግባት እንድታደምጡ እናሳስባለን። አሁንም በድጋሚ የእግዚአብሔር አምላካችን ሰላምና ፍቅር ከእናንተ ጋር ይሁን፣ አሜን። እንኳን ለጻድቁ ለአባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸውን በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህም በመቀጠል የጻድቁ አባታችን የአቡነ ኪሮስ መልኩን እንደሚቀጥለው እናደምጣለን። በዜናና እና በገርል ዝናቸው ከተሰማ አድባራትን ከዞሩ ቅዱሳን ይልቅ ገርል ጽሑፍ ድንቅ ነው፣ አምርህም ገናና ነው። ቃል ኪዳን የተቀበልቅ አቡነ ኪሮስ ሆይ በጸሎት የታመነ ኢትዮጵያዊ ባለ ጸጋ ከጥፋትና ከፈተና ሁሉ አድንሃልና ከደጋግ አባቶች ስም ጋር አንድ ሆኖ በአምደ ወርቅ ላይ ለተጻፈው የስም አጠራር ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ ጻድቁ አቡነ ኪሮስ አባቴ ለልጅህ ሰማያዊ ቤትን ሁሉ አዘጋጅልኝ በመለእክት ናስኬማና በርዚያ ሁሉ መጎናጸፊያም ስጠኝ። ለራስ ፀጉርህም ሰላምታ ይገባል። ለራስህም ሁሉ እጁ በመንሳት ሰላምታ ይገባል። የብርሃንን ሁሉ ደም ግባት ለተመላ የሚያበራ ፊትህም ምስጋና ይገባል። በሽቶ ይልቅ ምግባር ሁሉ የሚጣፍጥ ጻድቁ አቡነ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ስራ ሁሉ እንሆ አንተና አማላጅነት አድርጌ ማጸናለሁ። ለቅንድቦችህም ሰላምታ ይገባል፣ ለሚያበሩ አይኖችህም ሰላምታ ይገባል። በፈጣሪ የስድስቱ ቃል ኪዳንን ሁሉ ለተቀበሉ ጆሮችህም ሰላምታ ይገባል። በሞት ሁሉ የማትለወጥ ጻድቁ አቡነ ኪሮስ ሆይ ሞትህማ ወደ ቅድመ አባቶቻችን እቅፍ መሸጋገር ነውና፣ ከጽጌ ረዳ ይልቅ ቀይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስት ከንፈሮችህም ጋር አፍንጮችህም ሁሉ ሰላምታ ይገባል። የምታበራ የገዳም ጻድቁ አቡነ ኪሮስ ይ በደጋጎች ቅዱሳን ፍርድ ሁሉ ፈጽሞ በተደረገ ጊዜ ከበረከትህ የቅድስናና የንጽህና ዋጋ ሁሉ ስታይ ክርስቶስ ለሳማፍህም ሰላምታ ይገባል። በከበረ አንደበትህ ማደሪያ ሁሉ ለሆኑ ጥርሶች ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ ይሆን ጻድቁ አቡነ ኪሮሶይ መጎናጸፊያን ሁሉ ባንተ ላይ ያደረ መንፈስ ቅዱስ በስጋም ሆነ በነፍስ በላይ ላይ ሁሉ ይደር። የብዙዎችን በደል ለሚያስተሰርይ ቃልህ ሰላምታ ይገባል። በስጋና በነፍስ ቁስለኞችን ሁሉ ለሚፈውስ ትንፋስህም ሁሉ ሰላምታ ይገባል። ጻድቁ አቡነ ኪሮሶይ ለተማጸኑህ ለእኔ ሁሉ የአንተን ቤት ሁሉ የኔ ቤት ሁሉ አድርግልኝ እንተ ባለቤት እኔ ደግሞ ስደተኛ ነኝና፣ ለጉሮሮህና ላንገትህ ሰላምታ ይገባል። በጀርባ ላይ ሁሉ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ይሁን ጻድቋ አቡነ ኪሮስ ሆይ በእጅ ሳት ሁሉ የሚዳስሱ ሰማያውያን መላእክት እንተን ያመሰግኑሃል። ባለመለየት ለደረትህና ለቅፍህም ሰላምታ ይገባል። ለጸሎት ሁሉ ለተዘረጉ እጆችህም ሰላምታ ይገባል። ጻድቋ አቡነ ኪሮስ ሆይ አባቴ ለልጅ ሁሉ ሳየው ለማላፍርበትና ድል የምነሳበትን የቀራንዮን መስቀሉን ስጠኝ። የመንፈስ ቅዱስ ኃይል ለተመሉ ጡንቾች ሰላምታ ይገባል። በላይ በክንድ ጋር ሁሉ ላለች ለክርነህም ሰላምታ ይገባል። ጻድቅ አቡነ ኪሮስ ሆይ ከእመቤታችን ስዕል በታች ዘጠኝ እልፍ ስግደትን ሁሉ በሰገድክ ጊዜ ወዳጄ ቅዱስ አቡነ ኪሮስ ሆይ ይበቃሃል ስትል ከስዕሏ ቃል ሰምታልና ለመሃል እጅህም ሰላምታ ይገባል። ከእጅ ሁሉ ጥፍሮች ጋር ለሚያበሩ ለሚያላስሩ ጣቶችም ሰላምታ ይገባል። ተሳቱ ቅዱሳን ጋር በክብር ሁሉ አንዴ ሆን ቅዱስ አቡነ ኪሮስ ሆይ ከዚህ ዓለም ሁሉ ሞት በተሰደድኩ ጊዜ ልቤ ረፍትን ሁሉ ቢሻ በቅፍ ላይ ሁሉ አሳርፈኝ። በፀሐይ ሐሩር ለተሰቃየ ጎንህም ሰላምታ ይገባል። በሚያቃጥል ባልጮት ድንጋይ ላይ ለተኛ ሆድህም ሁሉ ሰላምታ ይገባል። ጻድቋ አቡነ ኪሮስ ሆይ የመንፈስ ቅዱስ ማደሪያ ሁሉ አድርገኝ ሙዚቃዊ ጥበብን ሁሉ ግለጽልኝ አባት አድርጌ አድርጌያለሁና እንተም ልጅ አድርገኝ። ለኩላሊትህም ምስጋና ይገባል። ለተቸገሩ ህዝቦች ምረትን ሁሉ ለሚያስብ ህሊናህም ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ ሊናዬ በፈለገው መጠን በቀኝ እጅ ሁሉ አንሳኝ። ሆድ መካከል ትርፍርፍላለ ለንዋይ ውስጥህም ሰላምታ ይገባል። የምግብን ሁሉ ጣዕም ሁሉ ለናቀ ለንብርትህም ሰላምታ ይገባል። ከአባ መቃርስና ከአባ አንጦንስ ጋር ሁሉ ክብራ እንዲሆንክ ጻድቁ አቡነ መንፈሳዊ ትጥቅን ሁሉ ታስታጥቁኝ ዘንድ ኃይሌ ኃይሌ ሁሉ ይሁንልኝ ለጭኖችህም ሰላምታ ይገባል። ለእግዚአብሔር ሁሉ ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችህም ሁሉ ሰላምታ ይገባል። ለአባ ሲንዷ ምግባር ትሩፋት ሁሉ ይበዛ አድቋ አቡነ ኪሮስ ሆይ ያንተ ሁሉ ሥራ ምግባር ሁሉ ለጽኑ ፍርድ ቀን ዳይን ሁሉ ፈጽሞ ይክፈልልኝ። ወንጌልን ሲያስተምሩ ላልደከሙና ላልታከቱ ረከዞችህም ሰላምታ ይገባል። አለምና ውጥ ጸንተው ለቆሙ መሃል እግርህም ሁሉ ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸ ሲሸከም ጻድቁ አቡነ ኪሮስ ወይ ለሰይጣን ሁሉ በጦር ድል ሁሉ እንዳደረገኝ ድል አድራጊ ግርማን ሁሉ አሳየው እንጂ እግርህም ጥፍሮችም ሁሉ እና እንዲሁም ለጣቶችም ሰላምታ ይገባል። አርአያው ለሚያምር ቁመናህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ይ ነቢዩ እንዳለው በዚህ ዓለም ሳለው እንደውዲያኛው ማለም አለምኖር ዘንድ ከላይ ከሰማይ ሆነ ምረትን ሁሉ ለምንልኝ። ደምግባቱ ለሚያስደንቅ ለሚያምር መልክም ሰላምታ ይገባል። እግዚአብሔር አምላክ ፈቃድ ከስጋ ብርን ሁሉ ለነፍስ መለየት ሰላምታ ይገባል። አጣንን ማማለድ በልብህ ሁሉ ያደረገ ጻድቁ አቡነ ኪሮስ ሆይ አንተን ሁሉ ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነውና ቤና ሚያ በሚባሉ ሽቶ ሁሉ ለተገነዘው ለሥጋ ሁሉ አገናነስ ሰላምታ ይገባል። በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ የለተመጻት ሁሉ መለከት በተሰማ ጊዜ እንደ ሰነፎች ሁሉ በዚያ በውጭ ቁሜ። እንዳልቀር መብራት ዘይትን ሁሉ አብራለኝ በከንፈሮቹ ኢየሱስ ክርስቶስ ስለሳመ ጻድቁ አቡነ ኪሮስ ሰላምታ ይገባል። እግዚአብሔርን በደመና ጋረደው አሳረገው ነፍሱ ያለ ጣይርና ከሥጋው ሁሉ በርዚያ ትለይ ዘንድ ቅዱስ ዳዊትም የድምጿን ቃል ሁሉ ልብ ሁሉ በምትመስጠው በሰንቆና የጻድቅ ሰው ሞት በእግዚአብሔር ፊት ክብር ነው ብሎ ለርሱ ዘመረ እንዲሁም አመሰገነ። መልክህ ጥቂት የሰላምታ እጅ መንሻ አቀረብኩለ። ሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ አቡነ ኪሮስ ወይ በህይወት የፍጻሜ ጊዜ የዓለሙ ሁሉ መልአክ ገዥ ዲያብሎስ ሁሉ እንዳያጠቃኝ በዚያም በጽኑ ቃል ኪዳነ ፈጽመው ሁሉ አድነኝ። አቤቱ የአቡነ ኪሮስ ጻድቁ አምላክ ወይ ሚን አገልጋይህን ከመከራ ሥጋ ከመከራ ነፍስ ፈጽመ አድነኝ፤ በዘላለም አሜን። የተወደዳቸው የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለተ እሁድ የሚነበብ ስንክሳር እናደርሳለን።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 እንዲመለስ አዘዘው። በሚመለስም ጊዜ ወደ መአልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይህችም ክብር ግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከዛሬ አለ። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነብስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምኑና ከተባረከውም የውሃ ምንጭ ታጥበው ከደውያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችን ለመረጣትና ለወደዳት፣ በስጋዋም እናቱ ላደረጋት፣ ስለ እርሷም ዘመድ ለወነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የአንድ ሺህ ሁለት ሰማዕታት መታሰቢያቸው ነው። ደግሞ አትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚችም እለት የርማኖስ እናት ትምዳ አረፈ። በረከቷ ከኛ ጋራ ይኑር ልዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ዘጠኝ በዚች እለት የታላቁ ነቢይ ሳሙኤል የረፍቱ መታሰቢያ ነው። በዚችም እለት ቅዱስ ሉኪያኖስ ከሌሎች አራት ሰማዕታት ጋር ሰማዕት ሆነ። በዚችም ቀን የዮሐንስና የጳጳስ አርልክሳ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋራ ትኑር ልዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በድላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅድስ ጌሮ ሰላምታ ሰላም እንልሻለን። በሐሳብሽ ድንግልነች፣ በሥጋሽም ድንግልነች። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉም ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘንድ ዛሬም ዘወትር እስከ ዘላለሙ አሜን።